ሰላም ጤና ይስጥልን። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃችን ጀምረዋል። በቀጥታ ወደ መረጃችን እናምራ። በጣም ልባችን የሰበረውን መረጃ ራስ ጀምጣችሁ፣ በጣም ያመመን መረጃ ማለት ነው። ቋሚ ሲኖዶስ ተሰብስቦ መግለጫ አውጥቷል። መግለጫው ስለ ምስራቅ አርሲ ሽርካ አይደለም ስለሞቱት አይደለም። ስለሚገደሉት አይደለም። ስለተፈናቀሉት ስለሚፈናቀሉትም አይደለም። ስለእኛም ባጩኸትም አይደለም። ለምን ብሎ ሲኖዶሱ ይሰበሰባል? ስንት የሚሰበሰብበት ጉዳይ ያለ የምስራቅ አርሲ ጉዳይ፣ የሻሸመኔ ጉዳይ፣ የኦርቶዶክሳውያን መፈናቀል ሀዘን ጉዳይ። ምን ምን አስጨነቀው? ለምን ብሎ ስንት አለ? ስንት ጉዳይ አለበት? ፍኖተ ጽድቅን የመሰለ ትልቅ ማህበር እያለበት፣ እንዴት ብሎ ስለዚህ ስለ ምስራቅ አርሲ ይጨነቅ? በጣም ነው የሚገርመው። ማለት በቃ ተለያይተናል። በቃ እኔ ምንድን ነው የሚለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ይልና፣ ለፍኖተ ጽድቅ ጠቅላላ ማህበር ጉዳዩ፣ በማኅበሩ ተላልፎ የነበረውን እግድ የተነሳ መሆኑን ስለመጠየቅ ይላል። ይሄ ሁሉ ነገር እያለብን ይሄ ሁሉ ጭንቅ እያለብን ሲኖዶሱ የሚያስጨንቀው የፈንዱት እርቅ መታገድ ነው። እስ ለማንኛውም ለአንብበው እንዲህ ይላል በፍኖተ ጽድቅ ጠቅላላ ማህበር ላይ ተላልፎ የነበረውን እግድ ስለመነሳቱ የፍኖተ ጽድቅ ጠቅላላ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ሚያዝያ 22 ቀን 2017 ዓ ም ባደረገው መደበኛ ስብሰባ በማህበሩ ሚዲያ በኩል ሚያዚያ 10 ቀን 2017 ያስተላልፈውን ትምህርት ከቤተ ክርስቲያናችን አስተምሮ ውጭ ሆነው በመገኘቱ ምክንያት ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪ ሰጥበት ድረስ ማህበሩ በቤተ ክርስቲያኑ ስም ምንም አይነት እንቅስቃሴ እንዳያደርግ በማለት ባስተላለፈው ውሳኔ መሰረት በቁጥር ማም ክ ቁጥር 278 ህዝብ 47 በቀን 22/08/2017 አመተ ምህረት በተጻፈ ደብዳቤ ታግዶ የቆየ መሆኑን ይታወሳል ይላል። በመሆኑም የቋሚ ሲኖዶስ መስከረም 26 ቀን 2018 ዓ ም ባካሄደው መደበኛ ስብሰባ ጉዳዩን አጣርተው እንዲያቀርቡ የተለዩ ልኡካን ያቀረቡት ሪፖርትን መርምሮ ያሳለፈ ውሳኔ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ቅዱስ ሲኖዶስ ጽህፈት ቤት በቁጥር 54 ህዝባር የተጻፈለትን ደብዳቤ የቋሚ ሲኖዶስ ውሳኔ ሶስት ገጽ በማያያዝ ለመምሪያችን በውሳኔ መሰረት ተፈጻሚ ይደረግ በማለት መመሪያ ሰጥቷል። ስለሆነ ፍኖተ ጽድቅ ጠቅላላ ማህበር በሚዲያው ባስተላለፈው ትምህርት ምክንያት በቋሚ ሲኖዶስ ውሳኔ የእገዳ ቅጣት ተላልፎበት ስለቆየና የቅጣት ዓላማውም ሰዎችን ባለፈው ስህተታቸው በማረም ለወደፊቱ እንዳይሳሳቱ ማድረግ ስለሆነ ምንም እንኳን የተፈጸመው ድርጊት መላውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሊቃውንትና ምእመናን ያሳዘነ ለአጽራሪ ቤተ ክርስቲያንን ትልቅ የነቀፋ በር የከፈተ ቢሆንም ቅድስት ቤተ ክርስቲያናችን የንስሐ እድል የምትሰጥ የምሕረት ቤት በመሆኗ ማህበሩ በፈጸመው ስህተት ተጸጽቶ በጽሁፉ በሰጠው ማብራሪያ ይቅርታ በመጠየቅና በማህበሩ ስር ያሉትን ነፍሳትን ታሳቢ በማድረግ ከአንድ እስከ ሰባት ውሳኔዎችን በመዘርዘር ተላልፎ የነበረውን እግድ በከባድ ማስጠንቀቂያ እንዲነሳለት በማለት ቋሚ ሲኖዶስ አስተላልፈዋል። ስለዚህ በቋሚ ሲኖዶስ የተላለፈ ውሳኔ ማህበሩ ሙሉ በሙሉ ተግባራዊ እንዲያደርግና ወደፊትም ተመሳሳይ የሆነ ድርጊት ልጨርስላችሁ ብዬ እኮ ነው እንዳይፈጸም በአጽንኦት እያሳሰብን በቋሚ ሲኖዶስ ውሳኔ መሰረት ለማህበሩ ተሰጥቶ የነበረው እግድ የተነሳ መሆኑን እየገለጽን ማህበሩ ከመምሪያው የስራ መምሪያ በመቀበል በመመካከርና በቅርበት በመስራት በተሰጠው መተዳደሪያ ደንብ መሰረት የቤተ ክርስቲያን ዶግማ ቀኖናና ታሪክና ትውፊት በመጠበቅና በማስጠበቅ የተሰጠው መንፈሳዊ አገልግሎት እንዲፈጽም በጅትና እንጠብቃለን፣ ይላል የኢትዮጵያ ኦርቶዶክሳዊ ተዋሕዶ አባሳ አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መንበረ ፓትሪያሪክ የቅርስ ቅርስ በቃና ሳደም ምናምን ምናምን ይላል ማለት ነው። ይሄ ነው ደብዳቤው። በሀያ አምስት ነው የተጻፈው ማለት ነው። ያው ዛሬ ማለት ነው አምስት በጣም ያሳሰባቸው ፍኖተ ጽድቅ እንዴት እንዴት ይታገዳል ሚለውን እና እንዴት ይታገዳል ፍኖተ ጽድቅን የመሰለ ትልቅ ማህበር 50 ሚሊዮን ብር አውጥቶ ለኢኦቲሲ ስቱዲዮ ገንብቶ ምንስ ምንፍቅድና ረ ምንስ ቢያደርግ እንዴት እሱን የመሰለ ማህበር ይታገዳል የሚለው ያሳስባቸዋል በጣም አባሳቱ ለዛም ነው ስብሰባ ጠርተው ተሰብስበው ውሳኔ ወሰኑት እና ይሄ ነው መግለጫው። ዛሬ ማታ ያወጣው ቪዲዮ ላጋራላችሁ። ምንም ማውራት አይጠበቅብን። ምንም በቂ፣ አሁን ከዚህ ያለንበት እንትና ልዕልና የተለያየ ስለሆነ ዝም ማለቱም በቂ ነው። እሱ ይሻላል። ለማንኛውም ቪዲዮ ላሳያችሁ። በሌላ የሞት ዜና ነው ተመልሼ የመጣሁትኝ። እዛው አርሲ ላይ አሁንም አርሲ ላይ በአቦምሳ ወረዳ ላይ ምን እንደተፈጠረ ገልጬላቸው ነበረ። ትላንትና በ24 ስድስት ሰዎች ተገለው እንደነበረ ከስድስቱም የአምስቱ አስከሬን ተገኝቶ እንደነበር ነግሬያቸው ነበረ። የአንዱ አስከሬን እስካሁን ድረስ አልተገኘም። ታዲያ በዛኑ ዕለት ሶስት ሰዎችም ተወስደው ነበር። አንዳቸው ባልና ሚስት ሲሆኑ አንደኛው ደግሞ ጎረቤታቸው የነበረ ሰው ነው። እነዛ ባልና ሚስቶች ዛሬ ከሰዓት በኋላ ተገድለው ምሽት በአቦምሳ ሆስፒታል ሬሳቸው ገብቷል። ነገ መድኃኔዓለም ቤተክርስቲያን ላይ ይቀበራል። ታዲያ የሚያሳዝነው እነዚህ አይደለም። ከጋዶ ቀበሌ ተሰደው ወጥተው አቦምሳ ነው የሚገኙት። አቦምሳ ላይ የራሳቸውን እርሻ ሳይሆን የወታደሮችን የሚሊሻዎችን እርሻ ለማረስ ነበር ተገደው፣ ኑ ማረስ አለባችሁ ተብሎ ተወሰዱት። በተወሰዱበት ነው እንግዲህ አምስቱ ወዲያውኑ ሬሳቸው ተገኘው፣ አንዱ ግን የጠፋው፣ ሶስቱ ደግሞ ተወስደው ነበር። ከሶስቱ አሁን ሁለቱ መሞታቸው ተሰምቷል። ባልና ሚስት ናቸው። ሬሳቸውም አቦምሳ ሆስፒታል ይገኛል። እግዚአብሔር ነፍሳቸውን በቅዱሳን ጎን ያኖርልን። ግን ኦርቶዶክሳውያን ሁሌ የሀዘን ዜማ ማሰማት፣ የሀዘን ዜና መናገር ይቀፋል። ፍትህ ብቻ ሳይሆን መፍትሄም ጭምር ማሰብ ያለብን ይመስለኛል። እንግዲህ አሳዛኙ ዜና አሁን ደርሶናል። የኦቦምሳ የነበሩ የተፈጠረው እንግዲህ አስከሬናቸው ናቸው ዛሬ ተፈጽመዋል። እንደምትመለከቱት ቪዲዮ ላይ ስም ዝርዝራቸውም ደርሶናል። ማን ማናቸው ናቸው የሚለውን ነገር እነግራቸዋለሁኝ ምናባት ከዛ በፊት ግን ምንድነው እየተፈጠረ ያለው ኦቦምሳ ላይ የሚለውን ነገር በደንብ አንድ አራት ነጥቦች ላውሳችሁ እነሱ የላኩልኝ መረጃ ስለሆነ በደንብ ስሙ። አንደኛ ፍትህ እነህ እንግዲህ አንደኛ እነኚህ የሞቱት በተለይ አሁን ሬሳቸው ተገኘው አምስት ነው። ስድስተኛው ሬሳ አልተገኘም ተብሏል። ስለዚህ ይህ አምስቱ ሬሳ በቤተክርስቲያን በአንድነት ፍትሃቱ እንዳይፈታ ተደርጓል። ሁሉም በየቤታቸው ተፈተው እንዲመጡ ነው የተደረገው። ይህ በደል ነው ብሏል። ሁለተኛ ጉዳዩ ማንም ሰው እንዳያውቀው፣ ማንም ሰው ቪዲዮም ይሁን ፎቶ እንዳያንሳ፣ እናም የቅብር ስርዓታቸው በአንድ ላይ እንዳይሆን በአንድነት እንዳይፈጸም ተከልክለው ነበር። ሶስተኛ የጋዶ ቀበሌ ክርስቲያኖች ሙሉ በሙሉ በሚቻ በሚባል ሁኔታ ለቀው ወደ አቦሚሳ ሙሉ ለሙሉ ለቀው ወደ አቦምሳ እንዳለ ገብተዋል። ይህም ሆኖ ከከተማ ወጥተው ምንም አይነት ስራ እንዳይሰሩ እንዲሁም ደግሞ መስራት እንዳይችሉ እንደተከለከሉ፣ ይህም ብቻ አይደለም እያገቷቸውና እና በሚሊዮን የሚቆጠር ብር እየጠየቋቸው ነው። እሱም ብቻ አይደለም። ሚሊዮን እንኳን ከፍለው ለማስፈታት ቢሞክሩም ነገር ግን ሚሊዮን የተከፈለበት ሰው በነጋታው ተገሎ ነው የሚገኘው። ስለዚህ ህገታው ምንም ያህል ቢያገቷቸው፣ ምን ያህል ስራ እንዳይሰሩ ቢያደርጓቸው ስራ ሰሩ መስራት ብቻ አይደለም ደግሞ ወጥተው እንኳን ወደ ቀይ እንኳን የራሳቸውን ነገር እንዳያደርጉ ተከልክለው ያሉት ታግተው ደግሞ አንድ ሚሊዮን ብር ይጠይቃሉ። ከዛ በላይ ይጠይቃሉ። እሱም ብር እንኳን ተፈላልጎ ሲሰጣቸው ድጋሚ ያንን ሰው ይገሉታል። እሱም ብቻ አይደለም፣ እዛው ከተማ ውስጥ የሚኖሩ በተለይ ደግሞ እዚህ ኦቦምሳ ከተማ ውስጥ የሚኖሩ ኦርቶዶክሳውያን በአንድነት በህብረት ተሰባስቦ ነው የሚኖሩት። እንደዛ ሆኖ ግን ተጨንቀው በጣም እንደው በፍራቻ ውስጥ እንደሆነ ነው የነገሩን። ይሄ ቪዲዮ በጣም ተደብቆ በድብቅ የተቀረጸ ቪዲዮ ነው። ለዛም ድምፁ አላሰማችሁም። አንዳንድ ቦታዎች ላይ አስፈላጊ የሆነ ቦታ ላይ ዩቱብ ላይ ያለቀዋለሁኝ፣ ግን ድምፆችን አለቃቸውም። ለራሱ ይህንን ቪዲዮ ቀርጸው ለለቀቀው ሰው ምክንያት በማሰብ ማለት ነው። እንግዲህ አምስቱ ስም ዝርዝራቸው አንደኛ ጥበቡ ዝቅ ያደርጋቸው የሚባል ነው። ሁለተኛው የሺጥላ ሲሳይ፣ ሶስተኛ ይርጋ ሲሳይ ይባላሉ። የሺጥላ ሲሳይ እና ይርጋ ሲሳይ ወንድምና እህት የነበሩ ናቸው። አራተኛ አሞኘ ኃይሌ አምስተኛ ይርጋ ከበደ ይባላሉ። እነኚህ አምስቱ ዛሬ የተቀበሩ ናቸው። ልድገምላችሁ፣ ጥበቡ ዝቅ አድጋቸው፣ የሽጥላ ሲሳይ፣ ይርጋ ሲሳይ፣ አሞኝ ኃይሌ፣ ይርጋ ከበደ እነኚህ በዛሬው እለት በአቦምሳ መድሃያለም አቦምሳ መድሃያለም ቤተክርስቲያን ስርዓተ ቀብራቸው የተፈጸመላቸው ሰማዕታት ናቸው። ከእነሱ ጉራከት በረከት ረድኤት ይደርብን። አሁንም ቢሆን ፍትህ ፍትህ ፍትህ ለአርሲ ምናምን ፍትህ ፍትህ ፍትህ እያለን እንጮሃለን። ሁላችሁም በተቻላችሁ መጠን ይሄን ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁ አትርሱ። ቸርቆዩ ች ክርስቲያኖችን እየጨፈጨፉ ነው። በዚህ ክልል በዚህ ወረዳ ብዬ ብናገር አጠገብ ያለው የእስልምና ተከታይ ወዳጄ፣ ወይም ጎረቤቴ፣ ወይም አብሮ አደጌ ወይም ጓደኜ እንዲ ምን ይለኛል? ይደብረዋል እኮ ምናምን። እንደዚህ አይነት ስሜቶች የሚሰማን ሰዎች አለን። ግን ኢትስ ኦኬ፣ እንደዚህ አይነት ስሜት ቢሰማንም ወተን መናገር ግዴታችን ነው። ምን ክደው ነገር አይደለም በአደባባይ የምናየው ነገር ስለሆነ ማለት ነው። እነዚህ ሰዎች እየተገደሉ ያሉት በራሳቸው እዛው አካባቢ ባሉት በሚያውቋቸው የእስልምና ተከታይ ነን በሚሉ እንግዲህ ኃይላቸውን አደራጅተው የአካባቢውን ሰው አስጨንቀው በጣም ያለው ነገር ከባድ ነው። ስለዚህ ይህንን ለማጣራት ባይዘዊ እኛ እኛ ሙስሊም እህት ወንድሞቻችን አብሮ አደጎቻችን ወገኖቻችንን ማስረዳት አይጠበቅብንም። ምክንያቱም መረዳት ከፈለጉ አጠገባችን ያሉት ሰዎች እዛ ቦታ ላይ እየተካሄደ ያለውን እዛው ቦታ ላይ ካለ ሰው ለመረዳት መጣር ይችላሉ። እውነታውን ይዞ ለእውነት የቆሙ አሁን እኛ እንደዚህ የምንሳሳላቸው ወይ ይደብራቸዋል። እንዲህ እኮ ብናገር ምን ይላል እገሌ፣ ምን ይላል አብሮአደጌ፣ ምን ይላል ጎረቤቴ፣ ምን ይላል እንዴ፣ እሱ ይደብረዋል ይከፋል። የምናስበው ሰው ነው። የእኛ ወገኖች ክርስቲያኖች በማህተባቸው ክርስቲያን በመሆናቸው ሲጨፈጨፉና ሲገደሉ ሊደብረው ይገባል። ኦኬ እንደውም ከኛ ጎን እንደ አብሮ አደግነቱ እንደ ወገንነቱ አብረን እንደ መብላታችን እንደ መማራችን በስት ፍሬንድ እንደ መሆናችን ብዙ ነገር አብረን እንደ ማሳለፋችን ከኛ ጎን ቆሞ እነዚህ ሰዎች አይወክሉኝም አይወክሉንም ማናቸው መንግስት ይጠይቅልን ብሎ ከኛ ጎን መቆመቻ አላለበት። ስለዚህ በእንደዚህ አይነት አጥር ውስጥ ያላችሁ ወይም ያለን ሰዎች ከዚህ ቦክስ ውስጥ ወተን አርሲ ክልል እየደረሰ ላለው ጭፍጨፋ ድምፅ መሆን መቻል አለብን። ክርስቲያኖች፣ ኢንፍሉንሰሮች፣ እዚህ ጋር ያላችሁ ቲክቶከሮች፣ ባለማተቦች፣ ውጡ፣ ተናገሩ፣ እውነት ድምፅ ሆኑ። ለቤተ ክርስቲያን ላያት፣ ለወንድሞቻችሁ፣ ለእናት ለአባቶቻችሁ፣ ማህተብ በማድረጋቸው ብቻ ለሚገደሉ ክርስቲያኖች ድምፅ ሆኑ። መንግስትም ለዚህ ጉዳይ መፍትሄ ይስጠን። ቤተ ክርስቲያንም በዚህ ጉዳይ ላይ ያላት አቋም በደብዳቤ ብቻ የሚገለጥ ሳይሆን የመፍትሄ ስራ የሚሰራበት ነው መሆን ያለበት። እና አይዶ ነው እንግዲህ። ይሄ ቪዲዮ ለስንቶቻችሁ እንደሚደርስ አላውቅም፣ ግን የደረሳችሁ ሰዎች ግን በዚህ ጉዳይ ላይ እንደዚህ አይነት ሼሚ ዞን ከሆነ ዝም ያል ነው። ለምሳሌ ጓደኛዬን፣ ጎረቤቴን፣ አብሮ አደጌን እንዲህ ብል ይደብረዋል። አሁን ሙስሊም እንዲያደርጉ ምናምን ብል እሱ ምን ይላል ምን ይሰማዋል ብለን እያሰብን ከሆነ ነው የተደረገውን ነገር ስለሆነ የምንናገረው። ይህንን ነገር ኢንቨስቲጌት ማድረግ ካለባቸው እንደዚህ ብለን እንዲያስባሉ ብለን ያስብናቸው ናቸው ወገኖቻችን ሙስሊሞች ሄደው ኢንቨስቲጌት አድርገው ይድረሱበት። ከፈለጉ እነማን ናቸው ይህን ነገር እያደረጉ ያሉት የሚለው እኛ ግን የምናውቀው እዛ ቦታ ላይ ባለማዕተቦች ከመስጊድ በሚወጡ መሸሸጊያቸው መስጊድ ላይ ባደረጉ ሰዎች እየታረዱ እየተገደሉ ነው ያሉት። ስለዚህ ይሄ ነገር የማይወክላቸው ከሆነ እኛን አይወክልም ብለው እንደውም ከጎናችን መቆም ያለባቸው። ዛሬ ሼም የያዘን ጓደኞቻችን፣ ጎረቤቶቻችን፣ ወገኖቻችን እነሱ ከኛ ጎን ሊቆም ያስፈልጋል። ስለዚህ ፍትሕ በአርሲ ለሚገደሉ ክርስቲያን ባለማዕተብ እህት ወንድሞቻችን። ፕላስ ደግሞ ሌላ መናገር እንፈልገው ፔንቲዎች፣ ፕሮቴስታንቶች ዛሬ በእኛ መገደል በእኛ በአለማተቦች እየተገደሉ ነው ብላችሁ በምትሰሩት እንትን እናንተም ክርስቲያን ቦክስ ውስጥ እኮ ነው ያላችሁት። ክርስቲያን ንት የለ እንዴ? እኛን ቢጫርሱን ወደ እናንተ ነው የሚዞሩት። እንደ እናንተ የሚቀርላችሁ መስሏችሁ ከሆነ ማለት ነው ይህ ያስተዛዝበናል። ኤኒዌይስ ክርስቲያኖች፣ የሶሻል ሚዲያ ኢንፍሉንሰሮች በደንብ ተናገሩ ባካችሁ። ድምፅ ያላችሁ ሰዎች፣ ስፔሻሊ መናገር የሚችሉ ሰዎች ተናገሩ። እና እግዚአብሔር አምላክ ሀገራችንን እንግዲህ ኢትዮጵያ እንደተከባበርንበት እንደኖር ነው ዘመን ዛሬም ሰላማችንን፣ አንድነታችንን ይመልስልን። ነው የሚለው እውነት፣ ሌላውን ሀገር እኮ ከሌላው ሀገር እኮ እኛ ለየት የሚያደርገን ነገር የነበረው እኮ አብረን ተከባብረን ተቻችለን በሃይማኖታችን ራሱ ተቻችለን በመኖራችን ነበረ። እና ዛሬ ዛሬ ግን እየሆነ ያለው ነገር በጣም የሚያሳቅቅ በጣም የሚያሳዝን ነገር ነው። እግዚአብሔርን ብቻ ለክርስቲያን ወገኖቻችን መድኃኒዓለም ይድረስላቸው፣ እንዱ ተአምራቱን ይስራላቸው። በእውነት በጣም ነው የሚያሳቅቀው። የተሰጠውን መግለጫ ሳይቀር አርኪ አደለም፣ በቂም አደለም። ከዚህ በላይ ነው ሊደረግ የሚገባ። አባቶቻችን ከፊታችን ሆኖልን፣ እኛ ደግሞ እናንተን እንከተላለን። አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምና የሚሉስ አደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣውን የስራ አቃል መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ያሳሳለ አይዞህም የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለም ሰው አለም የሚለውን መልዕክት ቢሰሙ ይገባል። ለካድሬዎች በስልጠና መልኩ የሚሰጡ ነበሩ ማሰልጠኛ ማኖሎቹ ላይ የኢትዮጵያ ቤተ ክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጠና ሐሳብ የያዙ ትርክቶች ነበሩ። እና አሁን እነዚህ ያለ ወላጅ የቀሩ ሕፃናት አያሳዝኑ። እነዚህ ክርስቲያን መሆን መሞት ክርስቲያን መሆን መገደል ክርስቲያን መሆን መከራ መቀበል ያለው ወላጅ መቅረት ቁስሎ ቁስለኛ መሆን። አሁን ዝቋላን የሚያክል ገዳም እንግዲህ ኢትዮጵያ እኮ ነፍሷል። አስብ እንግዲህ እዚህ ደግሞ ለዛው አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው። በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳ ታርደው የተያዙ ተያዙ ተይዞ የታፍኑ ታፍ ነው ለዛውም ደግሞ በተደጋጋሚ ምልክቶች ታይተው እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንድ አማኝ መጡ ታሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም። በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል። የኢትዮጵያ ቤተክርስቲያን ለኢትዮጵያ እዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው። የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መቶ እንደገና ሀገሪቱ ባላት ድህነት ላይ ድህነት ሳይቸግራት የሰላም እጦት ሳይቸግራት አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች። ወደ ደቡብ ደግሞ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ። የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል። እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል። አንዳንዶቹ ደግሞ የተገደሉ ተገድሎ፣ የሞተው ሞቶ፣ የታመሙ ታክሞ ሲድን፣ በቃ ተውት፣ አብሮ ለመኖር ሲባል ይቅር ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን፣ ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድን ናቸው? ወይ ሃይማኖት አልባ ናቸው፣ ወይ ጨካኝ ገዳዮች ናቸው። እንደው ምድጃውን የለም ከድነነዋል። ከዚህ በኋላ ሳቱ ተነስቶ አያቃጥለንም አይባልም። ሊያቃጥል የሚችል ሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው፣ እንጂ ያለበት የቆየ እኮ ነው። 99 ዓመት ነው የተጀመረው። በሻሻ ላይ ምናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው። ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። አስር ዓመት በላይ ከሆኑታል፣ እየመረጡ መግደል ከተጀመረ። የተያዘ እቅድ የለም እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። ሰውነታቸው መጥረቢያ በቢሏን በለው በምንም በምን የተሸነታተረ ህፃናት፣ እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነን ምንድን ነው የምንሰራው? እውነት ለምሳሌ መንግስትን ማን የሚጠይቀው? የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽሙ ሰማይታትን መሰብሰብ፣ ገፋ ሰማይታትን ለህዝብ መንገር፣ ማልቀስ። ሲያለቅሱ አይቻቸዋለሁ አቡነ ይስሐቅ ብዙ ሰው ሊነገራችሁ ይችላል። በቀን በቀኑ ነው የሚሞተው። ከሚነገረ የማይነገረ ይብሳል። እባካችሁ ድምፁን፣ እባካችሁ ድምጻችሁ ያንሰናል። በቃ ድምፁን ለአንድ ቀን ለሁለት ቀን ቫይራል ይወጣል። ከዛም በኋላ እንረሳለን። እባካችሁ ድምፁን ተዉ። ነግበኔ ነው በእግዚአብሔር። በቃ ድረሱልን፣ እኛ ተጨንቀናል። ማአት ውስጥ ነው ያለ ነው። በወላድ አምላክ እንደው በፈጣሪያችሁ፣ በቃ ድምፁንልን። ቤተሰቦቻችን አለቀ እኛስ ወጣቱ በየጨሻው በየጫቃው እናድራለን። እናቶቻችን የት ይደራሉ? እህቶቻችን የት ይደሩ? በቃ እኛ ኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም መግቢያም የለንም። በቃ አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ላይ አብረድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቅም አቢስ መስለን ስንታይ ለሚገሉንና ለሚጨፈጭፉን ብርታት ነው የምንሆነው። እኛ ጉልበትም አቅምም አለን። መፍትሄው ማልቀስ አይደለም። እዚህ ሚዲያ ላይ መጥተን የምናለቅሰውን ለቅሶ ቤተ ክርስቲያን ሂደን እያለቀስን ፈጣሪ ለምን ነው ቢሆን ኑሮ አንድ መፍትሄና ምልክትና የነበር አሁንም መፍትዮ ማልቀስና ፍትህ እያሉ መጮ አይደለም። ፍትህ ከማን እጅ ነው የምጠብቁትና የምጠይቁት? ስንት ዓመት ስጠየቅን፣ ስንት ዓመት ቤተክርስቲያን ተቃጠለች፣ ስንት ዓመት ክርስቲያኖች ሞቶ፣ ስንት ዓመት መነቆሳት ካህናት ተገደሉ። ሁሌ ፍት ፍትህ የምታገኘው በራስ አማካኝነት ነው። ሰይፍ የጌዲዮን ነው ኃይለ እግዚአብሔር ነው ስትል ነው። አሁን ለሚፈጠሩ ችግር መፍትሄው ምን እንደሆነ ከዚህ ታሪክ ተነስታችሁ ተማሩ። አሁን ምሰሙትን ታሪክ አሁን ካለች ኢትዮጵያ ጋር እያገናኛችሁ ለማዳመጥ ሞክሩ። ለብዙዎች ይዳረስ ዘንድ ደሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ናግራን የምትባል የክርስቲያኖች ሀገር ነበረች። እቺ ሀገርም ዙሪያዋ ቅጥሯ ድንበሯ በመስቀል የታጠረ ነበረ። በዚያን ጊዜ ፊናስ የሚባል አይሁድ ነግሶ ነበር። ይህ አይሁድም ወደ ናግራን አገር ሊገባ ብሎ ሄዶ ቢዋጋቸው ሊችላቸው አልቻለም፣ በውጊያ ኃየሉበት። በዚያንም ጊዜ ምን አይነት ዘዴ አመጣ? እኔ አገራችሁን፣ ገቢያችሁን፣ ማንነታችሁን ልጎበኝ እንጂ እናንተ ላይ ክፉ ላደርግ አልመጣሁም ብሎ ሸነገላቸው። የሚገርማቸው ነገር እኛ እንደተሸነገል ነው። በዚያንም ጊዜ አቡነ ሂሩታ አምላክ የሚባል ናግራን ውስጥ የሚኖር ታላቅ አባት ነበር። ይሄ አባትም ይሄ አይሁዳዊ ፊናስ ውሸቱን ነው እንዳታምኑት፣ ገብቶ ሊፈጀል፣ ሊገለን ነው ብሎ ለሕዝቡ ቢናገር ሕዝቡ ሊያነቃ ቢሞክር ሕዝቡ ግን በፊናስ ንግግርና ቅቤ ምላስ ተታሉ የማትደፈሩ ሰውን ከፍተው ከነሰራዊቱ ፊናስን አስገቡት። ፊናስም እንደገባ ወዲያውኑ ምንም ሳያመነተ ክርስቲያኖችን መጨፍጨፍ ጨመረ። በዚያንም ጊዜ የዚህ ሀገር ኤጲስቆጶስ የት አለ? ጳጳሱን አምጡልኝ አላቸው። እነሱ ሞቷል ቢላቸው ከመቃብር አስቆፍሮ አጥንታቸው እንዲቃጠል አደረገ። ብዙ ክርስቲያኖችን አስገደለ። ግማሾቹን አንገታቸውን ቆረጠ፣ ግማሾቹን በእሳት ውስጥ ጣላቸው። ዲያቆናትን፣ ካህናትን፣ ምእመናንን፣ ኤጲስቆጶሳትን ሁሉን ገደላቸው። በዚያንም ጊዜ አቡነ ሄሮት አምላክን አመጣውና ከፊቱ አቁሞ አንተን ህዝቡ ያምነዋል ሽማግሌንና ክርስቶስን እንዲክዱን ንገራቸው። አቡነ ሂሩተ አምላክስ እኔ 80 ዓመት ሙሉ ኑሬ አለው። 80 ዓመት ሙሉ ስኖርም ብዙ የልጅ ልጆችን አይቻለው። ክርስቶስ ከዛሬ ያስቀየመኝም ነገር የለም። እኔ እንዴት ማንም ክርስቶስን እንዳይክድ ብለው አወገዙ። በዚያንም ጊዜ ደማሃ የምትባል የአቡነ ሂሩተ አምላክ ሚስት ነበረች፣ ሁለት ልጆችም ነበሯት። እሷን አንጥቶ ራቁታቸው ከሕዝብ ፊት አቋማቸው። በዚያንም ጊዜ የ12 ዓመት የአቡነ ሂሩተ አምላክ ልጅ በንጉሱ ፊት ላይ ምራቋን ተፋችበት። ፊናስን ተናዶ አንገቷን ቆረጠ። ደማዋንም ቀርቶ ለእናቷ ቅመማ አጠጣት። እናቲቱ ጌታ ሆይ ይህንን ክብር ስለሰጠኝ ተመስገንልኝ አለችው። ስለ አንተ ስም ልጅ እንድትሞት ፈቅዳለና ብላ ክርስትናን ሰብካ እሷም ሞተች፣ አንገቷን ቆረጣት። በዚያንም ጊዜ አቡነ ይሩት አምላክንም ወስዶ ክርስቶስን ይክዳሉ አይክዱም ቢላቸው እኔ ክርስቶስን አልክድም አሉት። በዚያንም ጊዜ አንገታቸውን ቆረጠ። አቡነ ይሩት አምላክም ከመሞታቸው በፊት የሮምን መንግስትና የኢትዮጵያ መንግስት ያጽና ይህንን ከሃዲ ንጉስ ፊናስንም ያጥፈው ብለው አውግዞት ሞቶ ፊናስም በዚያን ጊዜ የአምስት ዓመት ህፃን አግኝቶ ያንን ህፃን አቅፎ ተሸክሞ እኔ ነው ወይስ ክርስቶስ የሚባል ወን ነው የምታምን ብሎ ጠየቀው። ያ ህፃንም እኔን የፈጠረኝ ኢየሱስ ክርስቶስ ነው፣ እኔም ለሱ ባሪያው ነኝ፣ አንተ ግን የተረገምክ አይሁር ነህ ብሎ ነገረው። በዚያንም ጊዜ ከፊናስ እጅ አምልጦ እየሮጠ ሄዶ እናቱ የገባችበት እሳት ውስጥ ገባ። የስድስት ወር ህፃን ልጅም ነበረ። ያን ጊዜ የምናቱ ታቅፈው ልጄ ዛሬ ሳላዘንኩል የምላደርግ ብትለው የስድስት ወር ህፃን አፉን አውጥቶ እናቴ ይሄን እሳት ከዚህን ቀን በኋላ አናየውምና ወደ እሳቱ ግባ ፍጠኛ አላት። ልጇን ይዛ ወደዚያ እሳት ገባች። ይህን የተመለከቱ ክርስቲያኖች ግማሾቹ ወደ ሴፍ፣ ግማሾቹ ወደ እሳቱ ገቡ። የአይሁድ ሰራዊት እስከሚገረሙ ድረስ ብዙ ሰማይታት ወደ 24000 ምናን የሚደርስ ሰማይታት ሞቱ። ፊናስም የናግራንን ሰማይታት ሁሉ ገሎ ሲመለስ በኃይሉ እየተመካ ወደ ነገስታቱ ላከ። ወደ ሮሜ ንጉስ ዮስጢኖስና ወደ እስክንድሪያው ሊቀጳጳስ ወደ አባ ጢሞቴዎስ መልእክትን ላከባቸው። ክርስቲያኖችን አጠፋቸው፣ እግዚአብሔርም ምንም አላደረገኝም ብሎ ትቢት ቃልን ተናገረ። በዚያን ጊዜ የሮሚው ንጉስ ዮስጢኖስና የእስክንድርያው ሊቀጳጳስ ጢሞቴዎስ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ደብዳቤ እንጻፉ እባክህ ሄደህ የናግራን ሀገር ነጻ አውጣት፣ ሰማይታቱንም ደማቸውን አስመልስላቸው ብሎ ደብዳቤ ላኩለት። አጼ ካሌብም ተጽፎለት መልእክቱ ሲደርሶ ፈጥኖ ተነሳ። በዋሻ ከሚኖሩ ከአቡነ ጰንጠሊዮን በረከትን ተቀብሎ ከመሄዱም በፊት ለአቡነ አረጋዊ የላከላቸው መልእክት እንዲህ የሚል ነው። ፊናስ የተባለ አረማዊ የናግራን ክርስቲያኖችን ደም በከንቱ ያፈሰሰ ቤተ ክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን ይጄ ዋጋው ዘንድ ተዘጋጅቻለሁ። ስለዚህ አባቴ ወይ በበኩል ጸሎት አድርግልኝ የጻድቅ ሰው ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልንም ታቀዳጃለችና ሲል ወደ አቡነ ረጋቢ ላከ። አቡነ አረጋዊ ለንጉሱ እንዲህ ብሎ መልእክት ላኩለት። ወደ ጦር ግንባር ሄደ እግዚአብሔር ጣላቶችን ከግረበታች ያስገዛል። ለአንተም ግርማ ወገስ ይስጥ፣ በሰላምም ይመልስ መርቀው ላኩት። እንዲህ ነበሩ ወኛ አባቶች ክርስቲያኖች ሲገደሉ አይዟቹ መግለጫ መግለጫም ያወጡና ፍትም ይጠይቁ ሳይሆኑ ፍትም ደምን በደም የሚያስመ ተመልሶ ነበሩ። ከዚህም በኋላ አጼ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት ካደረገ በኋላ ወደ የመን ሳባ በመርከብ ተጓዘ። ከካዲ ፊናስ ጋራም ጦር ገጠመ። ካዲው ንጉስ ፊናስን ይዞ በፈረሱ ላይም ተቀመጠ። በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦም ታለው። እነዛን ሁሉ ክርስቲያኖችን የገደለውን ንጉስ አጼ ካሌብ ራሱ ጨበጣ ውጊያ ገጥሞ ገደሎ ወደ ባህር ውስጥ ማስጠመቀው። ከዚያም አጼ ካሌብ ዛፋር ወደ ምትባል ከተማ ሄዶ እርሷንም ተቆጣጠራት። በዚያ ያሉ የፊናስ ሹማምንቶችን እያፈላለገ በአደባባይ እንዲገ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንን ሕንፃዎቿን አደሰ። የሰማዕታቱ መታሰቢያም አቆመ። ወደ እስክንድሪያ አባ ጢሞቴዎስ፣ ወደ ሮሜ ንጉሥ ወስጢኖስም የድል መልእክት ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ በእስክንድሪያ በሮም በቁስጥንጥንያ በዓለም ላይ ያሉ ክርስቲያኖች ሁሉ ይህን ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓ ም ነው። ጠፍቶ የሄዱ ክርስቲያኖችን ሰበሰባቸውና ወደ ቀደመው ቦታቸው መለሳቸው። ቤተ ክርስቲያናቸውን አነጸላቸው። ከሳባ ሀገር የማረኮን ንብረት ሁሉ ለቤተ ክርስቲያን ሰጥቶ ተሰጥቶ አስር ሺህ ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላም በፍጹም በደስታ የክርስቲያኖችን ደም ተበቅሎ አጼ ካሌብ ወደ አገሩ ተመለሰ ገባ። አጼ ካሌብም ድል አድርጎ ከተመለሰ በኋላ ይሄን ላደረገልኝ ጦርነቱን ድል እንድነሳ ላደረገልኝ እግዚአብሔር ምን ዋጋ ልክፈለው ብሎ ንግስናውን ጥሎ ዘውዱን አስቀምጦ ወደ አባ ጰንጠል ሊሆን ዘንድ ሂዶ መንኩሶ ታላቅ ተጋድሎን ከተጋደለ በኋላ ኢትዮጵያዊ ንጉስ አጼ ካሌብ ይህን አለም በመናቅ በበራ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ከኖረ በኋላ ግንቦታ ያቀን አርፎ እስከ ዘላለሙ ድረስ የማያልፍ ሰማዊ ክብርን ወርሷል መካነ መቃብሩም አክሱም በአባ ጰንጠል ሊሆን ገዳም ምድር ቤት ውስጥ ይገኛል የሰማይታት እንደም የሚመልስ እንጂ ፍትህ እያለ የሚያለቅ ቅዱስ ክርስቲያንና ንጉስ የለንም፣ አባትም የለንም። ፍትህ በእጅ ላይ ነው። ሰይፍ የጌዲዮን ነው። ኃይል የእግዚአብሔር ነው። አገራችን የኢትዮጵያን ሰላሟን ይመልስልን። የሞቱትን ሰማዕታትን የተወዳች ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋ።